አይልጆ ስትጸልይ ፎቶን ብቻ ነው ወደፊት እንደዚህ ያቀረብኩት ተፈረዳ ነው። ተፈረዳ ስትል ብቻ አሜን ብዬ እንደዚህ ነው። በጣም ነበር። ባለቤቴ ታስሮ ነበረ አመታቶች ሙሉ ሁሉ ነው። ሳይፈረድ ምንም ሳይል ሲንከራተት ለምሴ ጦር ነበርኩ። ሲንከራተት ተፈረዳ እዛ ስምንት አመት የሆነ እዚህ ላይ ቁስል ነገር ነበረና አለ አሁንም ግን ሁሉ ጊዜ እፈራለሁ። በቃ በተለይ በሶስት አመት በቃ መቼ ነው የምሞተው? ልጆቼ ከሳላሳድግ መቼ ነው በቃ እግዚአብሔር የሚረዳኝ? መቼ ነው የምፈወሰው? ሁሉ ጊዜ ነው ጥያቄ ነበረ። ወደ ካንሰር ልለወጥ አስቦ ነበረ ምናምን ተባ። ከዛ አሁን በቃ እንደዚህ ብሎ ይዘኝ ነበረ እዚህ ላይ ትንሽ አላቅም ሁልጊዜ በጭንቀት ባለቤቴም በቃ ሁልጊዜ ልጄ ትልቁ ልጄ ያለቅሳል እኔም አለቅሳለሁ ተጸለየልኝ በኋላ ግን እዚህ ላይ እንደዚህ አድርጎ የሚይዘኝ የነበረ ነገር በቃ ለቀቀኝ ማለት ነው እኔ ሶስት ሳምንት ሙላ ያለመቋረጥ ደም ሲፈሰኝ ነበረ እዚህ ተጸለየልኝ በሳምንቱ ድኜ የመጣው ስም ዳንኤል ደመቀ ነን በጣም እየታመምኩ ነበርኩት ጉልበት ስራ መስራት አይችልም በጣም አክንበትም ደግሞ በጣም አስፈራርቶ ነበረኝ ከዛ ሁሉ ሞት ይሻላል፣ ሰምቼ እንደዚህ የማታመም መሞት ይሻላል ብዬ የተላከ ብርን በልቼ ጨርሼ፣ አሁን ግን ነፃ እዚህ ጋር ተፈወስኩት። እዚህ ጋር በጣም አብጥ ነበረ፣ ኩላሊት ጉበት በጣም ታመመ ነበረ። ተነስስል መፈራት ብዙ ሰዎች ወይ ስለሚያውቃዎች ስላሉን አልነሷትም። ቁጭ ብዬ እዛ አሁንም ደለነ ብዬ እዚህ ጋር ቁጭ ብዬ እየለቀስኩ ነበርኩት፣ እንደዚህ ይዤ ከዛ ሄድኩት። ሶስተኛ ቀን ምንም የለም። ከዛ ሳይቆይ ስራ ጀመርኩት ቀስ ብዬ። ከዛ ጉልብ ሳምንት አልሆነም፣ እንደውም ጉልበት ስራም ጀመርኩት በጣም ሰርቼ፣ በኋላ እንደት በጠዋት እሑድ ዕለት ስደርስ ሂድና፣ ንገር፣ ንገር አለኝ። መጥቼ እዚህ ጋርም ተመስክር ያለው ፈጣሪ ይመዝገን። ነፃ ነኝ አሁን፣ ምንም ምንም የለም አሁን ምንም የለም፣ ምንም የለም አሁን፣ ነጻ ወጥች። ስሜ መሰረት ከበደ እባላለሁ። እግዚአብሔር መልካም ነው። እኔ ሶስት ሳምንት ሙሉ ያለማቋረጥ ደም ሲፈሰኝ ነበረ። እዚህ ተጸለልን፣ በሳምንቱ ድኛ የመጣው እግዚአብሔርን አመስግናለሁ። ጋ ነበረ የተቀመጥኩት እንደመጣው ነው የነበራችሁ ሰዎች ያያችሁ፣ ልትኖሩ ትችላላችሁ። እዚህ አሁን የመጣሹ ቀጥታ እንደመጣው እዛች ጋር ተቀምጬ፣ ነቢይ ወደ እኔ ሲመጣ ደንግጫ አለው ራሱ እንደ መፍራትም የሆነ አላቅም ብቻ ጣላት። የማጸንበር ካንሰር ያለ አልተናገርኩም እኔ። እግዚአብሔር ነው ስለፈራው ነው አሁኑ ያፌ መናገር ሆኖልኛል። እግዚአብሔር መልካም ነው። ኢየሱስ ጌታ ነው። አስራ አምስት ቀንም አይደለም፣ ሦስት ሳምንት ነው ሙሉ። አሁን የዛሬ አስራ አምስት ቀን ነው፣ የዛሬ ሦስት ሳምንት ጡቱ አብጦ ሁለቱ ቦታ አብሎ ትልቅ ሆኖ አብጡ። ከዛ ልጆቹ ምናምን ስነግር አይ አንቺ ካንሰር ትሆና ምናምን፣ አይ የሉቃስ አምላክ የኔ ውስጥ ያለ ቃል ብዬ የማስታጠቢያ ጀሪካን ያለው ውሃ ጨምረ፣ ታጠብኩኝ፣ ዳንኩኝ። ከዛ ተመስገን ያለው አው ቤት ውስጥ እኔ ወረዳ አረቱ ጋር ያለ ጊዜ ነው እና የመጣሁት በጣም ልቤ ያመኝ ነበረ ያፍነኛል። ማንገድ ላይ ሲሄድም መኪና ላይም ሲሄድም በጣም ነበረ የሚቸገረው። በቅርብ ጊዜ ነው ይሄ ነገር የመጣብኝ ነበረ በጣም ነበረ የሚጨነቀው። ለሰውም አልናገርም ነበረ፣ ለጌታ ብቻ ነው የምናገረው። እንደ አጋጣሚ ወረዳ ነው የመጣሁት። ቸርች እንዳለ ራሱ አላውቅም ነበረ። ሲመጣ ድምፅ ሰማው ከወረዳ ለልጆች የልደት ካርድ ሊያወጣ ሄጄ ወረቀቶች ነገር ራሱ ይዤ ነበረ እና በጣም ነበረ የሚጨነቀው። ከዛን ድምፅ ሲሰማ ብቻ እንዴት ነው ብዬ ወደ ላይ ወጣ ሲል ቸርች ነው እና ግን ሊያልፍ ምን እንደሆነ ብቻ አላውቅም ሊያሳልፈኝ ነበረ ጠላት። እኔ እንደምድን አልፈለጋም ነበረ እና ሊያልፍ ሁለቴ ግሬ ጭቃ ነበረ እና አረ በዚህ ጭቃማ አልገባም አልኩት እና ሊያልፍ ሲል ምን እንደሚይዘኝ ብቻ አላቅም። ትርኢቱ ጋ ሲደርስ ይይዘኛል። አሁን ጎንቦ ሲብዬ የሆነ ስፖንጅ ሰው እንዳዘጋጃ ነው ስፖንጅ ቁጭ ያለች ከጫማ የጠረኩት እና ጋባው ሲገባ ብቻ መራክ በቃ ምን ብዬ ንንገራችሁ። እና በጣም የሆነ ነገር ደስታ ተሰማኝ። ልቤ ሌላ ጊዜ መናገር በጣም ነበር የሚደክመው እና በጣም ደስ አለኝ። በኋላ ላይ ስለ ልጆች የሚጨነቅ ነበረ። ነገሮች ሁሉ ውስብስቦች ነገሮች ነበሩና በእሱ የተነሳም በልቤ የተነሳም በጣም ነበረ የሚጨነቀውና ጌታ ሆይ ዛሬ እኔን ማግኘት አለብህ። በዚህ ጠላት መንጋጋ ልትነጥቀኝ ይገባል። ጌታ እግዚአብሔር ሆይ ለምን እዚህ ጋር እንዳመጣኝም አላውቅም። ዛሬ የኔ ቀኖ ሲል እግዚአብሔር ርግማቶቹን ሰብረዋል፣ ከልጆችሽም ሰብረዋል፣ ከዘራንዘሮችም ሰብረዋል ስትል እኔ ሊወጣ ነበር አጸነቀኛው ነው። እንደዛ አይነቶች እኔ አይቼ ማላቅም። እኔ ከልጅነቴ ጀምሮ በጌታ ነኝ። ባለቤቴም ያመልካል። በጣም እናገለግላለን እና በጣም ነበረ የተጨነኩት። ልወጣ ስንቴ ነበራ የለፋሁት ማለት ነው። ከዛም በኋላ ላይ ርግማቱ ተሰበራ ስትል ብቻ እኔ ራሴን አላቅም። መድረክ ላይ ነው ራሴን አገኘሁት 2016 ውስጥ ነው እና ከዛም በኋላ ቀና ስል መድረክ ላይ ነው እና ሰው በሶፍት ሲጠራ ነው ያየሁት፣ እና በጣም ደስ አለኝ። እንዴ ምን ሆኜ ነው? ምንድን ነው የሆንኩት? አልኩት እና በጣም ጌታን አመሰገንኩ። ከዛን ጀምሮ ይሄ ልቤ ማም የሚያፍነኝ ህይወቴ ላይ አልተመለሳም። አንድም ደግሞ አለኝ እዚህ ላይ መጣው ሊመሰክር ነበረ ቦታው አጣው። ከዛም በኋላ መጥቼ ሰውም ጠያይቄ ነበረ። ከዛን ፎቶዬ የባለቤቴ ይተታቃለች ሷ ይተታቃለችና፣ ችግር ላይ ነበርኩ እና የባለቤቴን ፎቶ ይዤ መጣሁ። ምንም አልተናገርኩትም። ጌታ ሆይ አንተ በዚህ ነብይ እኔን ስትፈውሰኝ አይቻለሁ፣ እርሱን ስትፈውስ አይቻለሁ እና የሆነ ቃል ብቻ አውጣልኝ አልኩት እና መጣሁት እና ለእርሱ ስትጸልይ ፎቶን ብቻ ነው ወደፊት እንደዚህ ያቀረብኩት። ተፈረዳ አልከኝ ተፈረዳ ስትል ብቻ አሚን ብዬ እንደዚህ እዬ ነው የገባሁት። በጣም ነበረ፣ ባለቤት ታስሮ ነበረ፣ ዓመታቶች ዓመት ሙሉ ህፃን ሁሉ እዬ ነው ያለሁት። ሳይፈረድ ምንም ሳይል ሲንከራተት ነምሴ ጡር ነበርኩ። ለዛም ሲንከራተት ነበረ። እዛን ቃል ባወጣ በሳምንቱ ተፈረዳ። እግዚአብሔር ስሙ ይባረክና፣ ጌታን አመስግኑልን። ከአስም ነው የተፈወስኩት ሁለት ሺህ አንድ የጀመረኝ አስም እስካሁን ድረስ አስም ነበረብኝ እዛ ቤት ነው ጸልዬልኝ ሞት አይሆንም ብለ ሮብ ጸልዬልኝ እኔ ሐሙስ ለሞት ደረስኩ በተጸለየበት ውሃ ተፈውሻለሁ ጌታ ይባረክ ስሜ ዮርዳኖስ እባላለሁ ከመጠኸኝ ከዚህ ከጋር መንት ነኝ እኔ የተደረገለኝ ብዙ ነገር ነው እዚህ ቤት ማለት ነው ግን ስምንት ዓመት የሆነ እዚህ ላይ ቁስል ነገር ነበረኝና፣ አለ አሁንም፣ ግን ከሁሉ ጊዜ እፈራለሁ በቃ። በተለይ በሶስት ዓመት በቃ መቼ ነው የምሞተው ልጆች ሳላሳድግ? መቼ ነው በቃ እግዚአብሔር የሚረዳኝ? መቼ ነው የምፈወሰው ብዬ ሁሉ ጊዜ ነው ጥያቄ ነበረኝ። ቸርች ቸርች ደግሞ እሄዳለሁ ማለት ነው ግን በቃ በጭንቀት ላይ ነበርኩኝ። እና አንድ ቀን ከዛ እዚህ አብርሃ አብርሃም አብርሃም ብሎ እግዚአብሔር የእግዚአብሔር መንፈስ ጠራና፣ ከዛ እስቲ ሌላ ሰው እንዳይሆን ብዬ ዝም አልኩኝ። ከዛ አብርሃ አበራ አብርሃም ወደ ካንሰር የሚቀየዝ ጡት ላይ እዚህ ደረት ምናምን ብሎ የእግዚአብሔር መንፈስ ስናገር፣ ከዛ እኔ ሆናለሁ ብዬ ስወጣ ወደ ካንሰር ልለወጥ አስቦ ነበረ ምናምን ተባልኩኝ። ከዛ አሁን በቃ እንደዚህ ብሎ ይዘኝ ነበረ። በቃ እዚህ ላይ ተኝቼ አላቅም ሁልጊዜ በጭንቀት ባለቤቴም በቃ ሁልጊዜ ጊዜ ልጄ፣ ትልቁ ልጄ በእኔ ያለቅሳል፣ እኔም አለቅሳለሁ። በቃ ልጆቼ ሁልጊዜ በጭንቀት ላይ ነበርን እና እግዚአብሔር ብዙ ነገር አደረገልኝ። አሁን ይሄ ጠባሳው በቃ እየዳነ ማለት ነው። አሁን ይሄም ደህና ሆነ። ይሄ ምን ምንድነው? ጥቁር ጥቁር ሆኖ እየሄደልኝ ማለት ነው። አሁን እየጠፋ ነው። አዎ በጣም ያሜኝ ነበረ። አዎ በቃ ስምንት ዓመት ይሆናል። በቃ አሁን ከተጸለየልኝ በኋላ ግን እዚህ ላይ እንደዚህ አድርጎ የሚይዘኝ የነበረ ነገር በቃ ለቀቀኝ ማለት ነው። አዎ እግዚአብሔር ይመስገን። አሜን።